አባቴ ትምህርቱ ይሄ ልጅ አይሆንለትም ብሎ አስቦ መጀመሪያ ያደረገው ስታያ ክፍል እንዳለው እንደነበርኩ በጣም አላስታውስም፣ ግን የመንጃ ፈቃድ መጽሐፍ አምጥቶ እንግዲህ ቀጣዩ መንጃ ፈቃድ አውጥተ የመብራት ኃይል የሆነ ነገር ሹፌር ትሆናለህ ነው። አባቴ የመብራት ኃይል ስለሚሰራ ስለነበረ እንደዛ ነበር የሚያስቡ። ምናልባት አላቅም ወይ ፊውቸር የታየኝ መስለኝ ይሁን እንዴት ይሁን አላቅም፣ ግን እርግጠኛ ነኝ እኔ በቃ ትልቅ የሆነ ነገር ሆናለሁ። እና በቃ ይሄ ሹፍርናን ሙያ የሚከበር ሙያ ነው፣ ግን ከሹፍርና ደግሞ የተለየ ነገር ሰራለሁ እና በደንብ በዚህ አጠብቀኝ አልኩት። እና በቃ መጽሐፉ አልወደደውም፣ ነገሩን አጋጭቶናል። ብዙ እንትን አላለንም፣ ግን ትክክለኛው ነገር ትምህርቴን ያላቋረጥኩም ትምህርቴን ተምሬ ልክ ወደ ሙዚቃው ደግሞ መሄድ ያለብኝ ሰዓት ለሙዚቃው ጊዜን መስጠት ያለብኝ ሰዓት ሙዚቃ ሰጠው። እና እንዳልኩሽ ነው የሆነ ነገር እግዚአብሔር ይመስገን ምልባቸው ነገሮች ሙዚቃ በብዛት ክራር ሲይዘው ገባኝ እንጨት ቤትም ስለሰራው ምናምን ቶሎ በእንጨት የሆነ ነገር ለመስራት ማለት እዛ ያየሁትን ነገር ቤቴ ለመስራትም ረዳኝ። ክራር ቶሎ ገባኝ። የሆነ ነገር ሲይዝ ቶሎ ይገባኛል፣ ምናምን መሳሪያ ላይ እንደዛ ነበርና።